የካይሮ ፈረሶች ጉልበት ከርቷቸዋል፣ አቅማቸው ሟሿል። ተራራውን ለመንጠላጠል ጉድባውን ለመዝለል ጊዜ አልፈቀደላቸውም። በወጣትነታቸው የዘለሉትን ጥሻ በስተርጅና ለመዝለል ወኔው እንጂ አቅሙን አጥተዋል። ወትሮ ነፍጥ አንጋች የኢትዮጵያ መንግስታት ተቋሚዎችን ሰብሳቢ መንግስት ዛሬ ቀን ተቀይሮ ለራሳቸው መሆን ተስኗቸዋል። የሚሸሸጉበት ጥግ የሚከለሉበት ክንፍ ፍለጋ ላይ ናቸው። የሽብርና የነውጥ ፈረሶ ች ጌታ ኢትዮጵያ የምትባል አገር ከአባይም በቀይ ባህርም እንዳትሰለጥን ዘጠኝ ትንንሽ አገር የማድረግ ክፉ ትልም በፈረሶቹ ስላልተሳካ የፈረሶቹ ባልደራስ ከነፈረሶቹ መጥቷል። ካይሮ በተለይም ባለፉት ሰባት ዓመታት ኢትዮጵያን በጦር ኃይል ለመክበብ በዙሪያው እየሰፈፈች ነው። ኢትዮጵያ ከሱዳን ተፋላሚዎች የጠመንጃ ከትከሻ ለማውረድ ስትታትር፣ ግብፅ ጎራ ለይታ በእሳት እየተተጋተገች ነው። ከደቡብ ሱዳን ጋር በፓጋ ወታደራዊ ልምምድ ለማድረግ ያደረገችው ሙከራ አልተሳካም። በጅቡቲ የጦር ሰፈር ለማቋቋም ጥረቷ የማይሞከር ተብሎ ውድቅ ሆኗል። በሶማሊያ ሴክተር ሶስት እየተባለ ከሚጠራውና ኢትዮጵያን የሚያዋስነውን ድንበር ለመስፈር ያደረገችው ጥረት አልሆነም። ከኬንያ ጋር የወታደራዊ ስምምነት ብትፈርምም ኬንያን ከኢትዮጵያ ወዳጅነት መነጠል አልቻለችም። ጀባሃንና ሻቢያን አዋልዳ የኤርትራን የመገንጠል ሂደት ያዋለደች ሀገር ሌላ ተገንጣይ ክልል ለማዋለድ በኤርትራ የሸመቁ የኢትዮጵያ መንግስት ተቋሚዎች ቀለብ ስትሰፍርን ይኖረችው። በኢትዮጵያ የውስጥ ፖለቲካ ግጭት እሳቱ ላይ ሀገሩን ይበትናል ብላ ነዳጅ ብታርከፈክፍም በኢትዮጵያ ያሉ የፖለቲካ ግጭቶች እየበረዱና እየሰከኑ መጥቷል። ለድርድር የሚቀመጡ ነፍጥ አንጋቾችም እየተበራከቱ ነው። በአባይ የተሸነፈች ግብፅ በአባይ አስታካ የኢትዮጵያን የቀይ ባህር ጉዞ ለማደናቀፍ ከነፈረሶቿ መታለች። የግብፅ የውጭ ጉ መስሪያ ቤት መግለጫዎች፣ የዲፕሎማሲ ዘመቻዎች፣ የጦር ስምምነትና ኢትዮጵያን በጦር የመክበብ ክፉ ትልም ኢትዮጵያን ከቀይ ባህር የማራቅ ግባምዶች ናቸው። ኢትዮጵያ በአባይ አሳካውትን በቀይ ባህር ደግሞ አለው ተላላኪ ፈረሶቹም ሆኑ የፈረሶቹ ጌታ ባልደራስ አይከለክሉኝም ብላለች። የኢትዮጵያ የውጭ ጉዳይ መስሪያ ቤት በመርህ በህግ ላይ በተመሰረተው የአሸናፊነት ጉዟችን እንቀጥላለን የሚል መልስ ለበድር አብድላቲ መስሪያ ቤት ክስ ሽን ሰጥቷል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። ከሕዳሴ ግድብ መጠናቀቅ በኋላ ግብፃውያኑ በኢትዮጵያ ላይ የከፈቱት ዘመቻን ይቃኛል። ካይሮ በአባይ ወንዝ ላይ ስጋት የፈጠረባት ጉዳይ ምንድን ነው? ግብፅ ኢትዮጵያን ለማተራመስ ከምትጠቀማቸው ፈረሶች ባሻገር ወደ ቀጠናው እራሷ ለምን መጣች? በዓለም ፖለቲካ ላይ የሚጎራበጡት የምስራቅና የምዕራባውያን ሀያላት በኢትዮጵያ የቀይ ባህር ጥያቄ ስለምን የጋራ አቋም ያዙ የሚለውን እያየን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ያን ያሁንበት የገንዘብ እጥረት፣ የቴክኒክ አቅም ውስንነት የዓለም ጂኦፖለቲክሱ አለመመቸት ብዙ ምክንያት ሊነሳ ይችላል። አሁን ደግሞ የሆነበትን ስንመለከት አንደኛ ከጂኦፖለቲክስ ኩስመና ወደ ተሻለ ቁመና እየተሸጋገርን ያለንበት ጊዜ ነው። የነበረውን የጂኦፖለቲክስ ኩስመና አንቀበልም፣ ለእኛ አይመጥነንም፣ ለቁጥራችን ለስፋታችን፣ ለሕዝባችን ታሪክ የሚበጅ አይደለም ብለን የተሻለ ቁመና በጂኦፖለቲክስ ለመያዝ እየሰራን ያለንበት ዘመን ነው። አጠቃላይ አሁን ብቻ ሳይሆን ወደፊት ወደ ኋላ ሄደን ማለት ነው። እነዚህ አስቻይ ጉዳዮች የዘመናት ህልም፣ የዘመናት ለቅሶ፣ የዘመናት ጉጉሮ ወደ ፍሬ፣ ወደ ውጤት እንዲሄዱ ያስቻለ ጠቅላይ ሚኒስትር አብይ በሥልጣን ዘመናቸው የመጀመሪያ ወራት ወደ ግብፅ አቅንተው ፈጣሪን ለመነኝ አልጎዳችሁም ቢሏቸውም፣ ግብፃውያኑ ከጠቅላይ ሚኒስትሩ ቃል ይልቅ የኖሩበትን ፍርሃት ማመን ቀንቷቸዋል። የኢትዮጵያ ሐሳብ አብረን እንልማ ነው። የኢትዮጵያ ሐሳብ የጋራ ብልጽግና ነው ሕክምናና እድገት ነው። ጠቅላይ ሚኒስትር አብይ በስልጣን ዘመናቸው ካሳኩ ድል ግድቡ ግንባር ቀደም ነው። ጠቅላይ ሚኒስትሩ ግድቡን በማጠናቀቃቸው ለኢትዮጵያ ብቻ ሳይሆን ቀጠናውን በብርሃን ገመድ የሚያስተሳስር የአብሮነት ጥላ ሆኗል። በተለይ የታችኞቹ ተፋሰስ አገራት ለግብፅና ሱዳን ትልቁን ውለታ ነው ያሉት የጠቅላይ ሚኒስትሩ በፕሮጀክት አፈጻጸም መሻሻል እንዲኖር ማድረግና ብርቱ ክትትላቸው ተጨምሮበት ህዳሴ ግድብ እንዲጠናቀቅ አድርጎታል። ይህም ዘንድሮ በኢትዮጵያ አደጋማ አካባቢዎች የዘነበው ከፍተኛ ዝናብ ሊያስከትል ከሚችል የጎርፍ አደጋ ሱዳንንም ግብፅንም ታድጓል። ትነትን በመከላከል ደለልን በመቀነስ ውሃውን በማቀብ ከጎርፍ በመከላከል አመቱን ሙሉ የተመጣጠነ ውሃ እንዲደርሳቸው የሚያደርገውን የህዳሴ ግድብ ፕሮጀክት ግድቡ በመጠናቀቁ እኚህ ሁሉ በረከቶችን እንዲያፍሱ አድርጓቸዋል። ታዲያ ግድቡ ይህን ያክል አዋጭ ከሆነ ግብፃውያኑ ለምን ከኢትዮ ከኢትዮጵያ ጋር በተቃርኖ ቆሞ ስጋታቸው ምንድን የሚለውን እንመልከተው። አንደኛ፣ ቀጣይ የኢትዮጵያ ዘመን ብራነት ነው። እርግጥ መጪው የኢትዮጵያ ዘመን ብሩ ነው። ለጠላት ደግሞ ያስፈራል። የኢትዮጵያ የኃይል ኢነርጂ ግንባታ ውጥኖች ሀገሪቱ የአህጉሪቱ የኢነርጂ ማዕከል የሚያደርጉ ናቸው። በቀዳማዊ ኃይለሥላሴ ዘመን ግብፅ በሩሲያ ድጋፍ አስዋንን ስትገነባ ኢትዮጵያ በአባይ ወንዝ ላይ ተመሳሳይ ግድብ ለመገንባት እቅድ ያዘች። ነገር ግን ይህን በወቅቱ ማሳካት ያልቻለችው ኢትዮጵያ ባባይ ላይ ከመተከዝ ያለፈ ጉልበት ሳይኖር አዘለቀ። በትውልድ ቅብብሎች በጋራ ብር እውን ያደረገችው ህዳሴ ግን ሁሉንም ነገር ቀየረው። ይህ ኢትዮጵያ እስከ መጨረሻው ከድህነት የሚያወጣ እውነት ነው። ይህንና ሀገሪቱ በሌሎች ዘርፎች ለመስራት የምታቀዳቸው ሜጋ ፕሮጀክቶች ሀገሪቱን ከድህነት ብቻ ሳይሆን በብልጽግና ከፍታ ላይ የሚያቆሙ ምሰሶዎች ናቸው። ለዛ ነው ኢትዮጵያ ወደ አባይን ዳታ ማትር የምትደረገው። ለዛ ነው በአባይ ላይ ከተሰራው ይልቅ በቀጣ የሚሰራው የሚልቀው። ለዛ ነው ኢትዮጵያ በብሔርም በሃይማኖትም ንጦ የአፍሪካ የኢኮኖሚና የኃይል የበላይ እንዳትሆን ኢትዮጵያ ውስጥ ችግር ፈጥረው በችግሩ ላይ እንድታተኩር የሚያደርጉ የኢትዮጵያ የነገ ብሩህ ቀናቶቿ ሲመጡ ገናናነቷን ፈርተው ነው። ሁለተኛው የግብጾች ስጋት የሀገሪቱ የማድረግ አቅም ነው። ኢትዮጵያ አስገራሚ የፕሮጀክት አፈጻጸም ደረጃ ላይ ናት። ከየትኛውም ዘመን ይልቅ ሀገሪቱ የጥቃት ኢላማ ለምን ሆነች ለሚለው ዙሪያ ገብ የመረጃ ማሰባሰብን ለሚወድ ፍላጻዎቹን የሚያከፋፍሉት እጆች ጋር ያደርሷል። ዘርዘር አድገን እንመልከተው። የጠቅላይ ሚኒስትሩ አመራር ህዳሴውን በሜቴክ ጥላ ውስጥ የተሰበሰቡ ዘራፊ ዘዴዎችን አባሮ በብቁ ኮንትራክተሮች የዘገየውን የኤሌክትሮ መካኒካልና የሃይድሮ መካኒካል ስራው ከግድቡ ሲቪል ስራ ጋር በኩል እንዲሄድ በማድረግ ግድቡን አጠናቋል። ይህ ለካይሮ ሰዎች ህመም ነው። የግድቡ ትልቅ ጥፋትን አርሞ አጀንዳውን መዝጋት፣ ግብጾቹ በሜቴክ ምክንያት ያገኙትን ድል ከአፋቸው ላይ ነጥቀውታል። ይህ ሌላኛው ቁስል ነው። ሲቀጥል ኢትዮጵያ በህዳሴው ግድብ ብቻ አልገደብም የማለቷ እውነት ነው። አፈር እንዳይሸረሸር የአረንጓ ጓዴ ልማት ከመስራት ባሻገር ግዙፍ የሃይድሮ ኤሌክትሪክ ኃይል የማስቀጠል ግብን ለማሰናከል የብጥብጡ ባልደራስም ፈረሶችም የባሌንም የቦሌንም መንገድ እንደሚጠቀሙ ይፋ አድርገውታል። ከዚህ ባሻገር ጠቅላይ ሚኒስትር አብይም ሆኑ አሁን ያለው ሀገር እየመራ ያለው አመራር የኢትዮጵያን የግዛት አንድነት መጠበቅ ያጣችውን የባህር በር የማስመለስ አጀንዳ ዳግም የኢትዮጵያ ፖለቲካ ልሳነ ምድር ላይ አጀንዳ ማድረጋቸው ኢትዮጵያን በአህጉሩ ላይ ጌታ የሚያ የሚያደርጋትን ፕሮጀክቶች መጀመራቸው ለግብፃውያኑ የነገን ገናና ሀገር እየሰሩም ነው እየከወሉም ነው በሚል ስጋት ውስጥ ከቷቸዋል። ይህ እውነት ኢትዮጵያ ላይ ከንፈር እንዲነክሱ ያደረጋቸው ሌላኛው ምክንያት ነው። ሌላው ፕሮጀክት የማጠናቀቅ አቅም ነው። ኢትዮጵያ ፕሮጀክት የምትጀምር ብቻ ሳትሆን የምትጨርስ ሀገር ጭምር ናት። ኢትዮጵያ በፕሮጀክት አፈጻጸም ሪከርዷ ፈጣንም ስኬታማም ነው። ይህ የፕሮጀክት አፈጻጸም ስኬት ለካይሮ ሰዎች ስጋት ነው። ግድቡን አጠናቅቃለሁ ባለችው መሰረት በጥብቅ ክትትልና አመራር ሰጭነት ግድቡን ተቋሽቷል። በቀጣይ ሌሎች ኃይል ግድቦችን ከመጣችበት ፈጣን እርምጃ ትራክ ሪኮርድ አንጻር ሀገሪቱ ታሳከዋለች ብለው ሰግቷል። ሶስተኛው የቀይ ባህር ጉዳይን የመቤዠት ፕሮጀክት ነው። ይህ ባለፈው 30 ዓመታት ነውርም ውግዝም የሆነ አጀንዳ የዛሬ ሁለት ዓመት በፊት አጀንዳው ነውርነቱ እንዲያበቃ ሆኗል። የዓለም የአንድ ትሪሊየን ንግድ የሚንቀሳቀስበት ቀጠና ግብስ ገብስ በመቆጣጠር የኢኮኖሚም የወታደረ የበላይነትም አላት። ኢትዮጵያ በባበል ኤልመን ደብና ካናል ላይ እሰየማለ የማለቷ ጉዳይ ካይሮን ያስደነገጠ ነቱ ሆኗል። ኢትዮጵያ በቀይ ባህር ላይ ከተሰየመች ግብፅ በባህሩ ላይ ያላት ነባር የበላይነት ያከትማል። የቀጠናው የጂኦፖለቲካ የበላይነት ከካይሮ ወደ አዲስ አበባ ይቀለበሳል። በመካከለኛው ምስራቅ ከምዕራቡ ዓለም ጋር ያላት ወሳኝነት በሌሎች ከምዕራቡ ዓለም ጋር ግንኙ ልዩነታቸውን ባደሱ ሀገራት የተነጠቀችው ግብፅ በቀይ ባህር ላይ ያላት ጌትነትም በአዲስ አለቃ ሊተካ ተቃርቧል። እዚህ ጋር የመሪው ግብ የመፈጸም አቅም ያለፈ ትራክ ሪኮርድና የማድረግ ፍጥነት ግምት ውስጥ ያስገቡት የካይሮ ሰዎች በአባይ ላይ ተጨማሪ ፕሮጀክቶች ሳይገነቡ የቀይ ባህር ዳርቻን ከመቆጣጠራቸው በፊት ኢትዮጵያውያንን እናስቆማቸው በሚል የበድር አብዱላቲ የውጭ ጉዳይ መስሪያ ቤት ሩጫ ውስጥ ገብቷል። የወታደራዊም የዲፕሎማሲም ጫና በማድረግ እናስቆማቸዋለን የሚለው ግብ ግብም ከአገሪቱ ፕሮጀክትም በፍጥነት የማጠናቀቅ አዲስ ልምምድ የፈጠረው ስጋት ሆኖ ተገኝቷል። ይሄ ሲሄድብን የኖረ ውሃ ሀብት ብቻ ሳይሆን ህልማችንም ጭምር ስለሆነ ሲሄድ የነበረው ያንን ገቶ ውሃው ላይ መጓዝ ውሃው ላይ መጠቀም ለመጀመር የተለየ ክትትልና ስራ ይጠይቅ ነበር። ያው እንደምታውቀው እኔ ከሳምንት ሰባቱም ቀን በሚባል ደረጃ ከአንድ ሰዓት በፊት ቢሮ ነው ያለሁት፣ እና ቢሮ ስገባ ብዙ ሰው በማይኖርበት በማይገባበት ሰዓት ሰራተኛው እስከሚገባ እንደነዚህ አይነት ቅድሚያ የሚሰጣቸውን ጉዳዮች ነው የማየው። እንደዚህ አይነት ደግሞ በጣም የሚከታተሉ ሰዎች እኛ አካባቢ እንዳሉ ታውቃለህ። ቢሯችን በጣም ዲቮትድ በሆኑ ሰዎች የተሞላ ነው። ለምሳሌ ፕራይም ሚኒስትር ኦፊስ አንድ ሰዓት በኢትዮጵያ ጠዋት የመጣ ሰው ልክ ሚድ ዴይ ላይ አውታ እንዳለ ነገር ሊያስብ ይችላል። ጠዋት በጣም የደመቀ የስራ ቦታ ነው ያለው። ይሄ ብቻ ሳይሆን ዋና ዋና ስራዎች በቅደም ተከታይ ይታያሉ። አባይን ጨርሶ የታሪክ ጥፋት ኢትዮጵያ ውስጥ ማረጋገጥ ግን የመጨረሻው ጸሎቴ የመጨረሻው ምኞቴ የነበረው ኢትዮጵያ እየሰከነች ነው። ሀገሩ እየሰከነ መምጣቱ ለግብፃውያን ስጋት ነው። በለውጡ የመጀመሪያ ሰሞን ኢትዮጵያ ውስጥ በቀደመው አስተዳደር እኛ ስልጣን ከለቀቅን ተብለው የተቀመጡ የግጭት ቦምቦች ሁሉ እንዲፈነዱ ሆኗል። ሀገሪቱ በግጭት ተነጣታይታለች። ከዚህ ባለፈ ለሁለት ዓመታት የተደረገው የ2013 የሰሜኑ ግጭት የኢትዮጵያ ትልቁ ፈተና ነበር። ሰሜን ዝም በማጥቃት ህገወጥ ምርጫ ምርጫን በማቅናት የተደረገው ምርጫ በፕሪቶሪያው ስምምነት መሰረት እንዲቋጭ ሆኗል። በአማራም በኦሮሚያም ካሉ ታጣቂዎች ጋር እየተካሄዱ ያሉ የሰላም ድርድሮች ውጤት እያመጡ ነው። መንግስት ከእሳት ማጥፋት ስራ ወጥቶ ግዙፍ ፕሮጀክቶችን ወደ ማሰብ ተሸጋግሯል። ሀገሪቱ የቀይ ባህር ዳርቻዎች ላይ ልትወጣ ከጫፍ ደርሳለች። በዓለም አቀፍ ኃይል ኢትዮጵያ በሰላማዊ መንገድ ቀይ ባህርን ትይዝ ዘንድ ሙሉ ድጋፍም ተሰጥቷል። እንዲህ አይነት እምነት በአንድ አገር ላይ ካለ የነገ ተስፋ የሚመነጩ ውሳኔዎች ናቸው። የዲፕሎማሲ ድጋፉ ኢትዮጵያ ሰክናለች፣ ነገዋን እየሰራች ነው ለሚል እምነት የተሰጠ ማረጋገጫ ነው። ግዙፍ የማዳበሪያ ፕሮጀክት፣ የጋዝና የኒውክለር ኃይል ግንባታ ህልም፣ ሀገሩ ላይ የተወረወሩ ድንጋዮችን የግንባታ ጡቦ ነው፣ ሀገሪቱን እየገነቡ መሆኑን አሳይቷል። ይህ ለኢትዮጵያ ጠላቶች የሚዋጥ አይደለም። የኢትዮጵያን ነገ ዛሬ ለመቅጨት ከኢትዮጵያ ጎረቤት ሀገራት ሁሉ ጋር ወታደራዊ ስምምነት ለማድረግ የሚደረ ነግሩጫ ከዚህ ምንጭ የተቀዳ ነው። ይህ ብቻ አይደለም። የቀይ ባህር ህብረት በሚል የባህሩ አካል የሆኑትን ኤሚራቲዎችንና እስራኤልን ሳያካትት የተቋቋመው ህብረት ኢትዮጵያን ከባህሩ ዳርቻና በቀጠናው በአባይ ተፋሰስ ላይ ልትከውናቸው የምትችላቸውን ፕሮጀክቶች ለማደናቀፍም ነው። ለዛ ነው የሀገሩን ሰላም ለመበጥበጥ ከውስጥ እስከ ውጭ እየተሰራ ያለው። ለዛም ነው በአባይም በቀይ ባህርም ዘመቻ የተከፈተው። ለዛም ነው ኢትዮጵያን የማበጣበጥ እቅዱ ከመቼውም ጊዜ በላይ በከፍተኛ ፍጥነትና ደረጃ ዘመቻ የተጀመረው። ሆኖም የአባየው ድል በቀጣዩ በቀይ ባህር ዳርቻን በመቆጣጠር የሚረጋገጥ ይሆናል። ከዛሬ ጀምሮ ይሄ ግድብ በተሟላ ደረጃ አልቆ ስራ ከጀመረበት ከዛሬ ጀምሮ የኢትዮጵያ ጂኦፖለቲክስ ኩስመና ታሪክ አበቃ ማለት፣ የኢትዮጵያ ጂኦፖለቲክስ ቁመና ተሻሻለ ማለት፣ አደገ ማለት ነው። ይሄ የተሰመረበት ሀቅ ነው። በሁለት ሶስት ምክንያት ላስረዳ እችላለሁ። አንደኛው ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ወላጅ ናቸው። ባንዳውም እዚህም እዚህ የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ወላጅ ነው። ዋናው የኢትዮጵያ ችግር፣ የችግሮች ሁሉ እናትና ባለቤት አባይ ነን ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት። ኢትዮጵያ በግብፅ ምክንያት በአባይ ምክንያት የደረሰባትን ጫና በቀይ ባህር አልገጠማትም። ቻይናም ሩሲያም ሆኑ ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ውጥኗን ይደግፋሉ። ጣሊያን፣ ፈረንሳይ፣ እስራኤል፣ ዩናይትድ አረብ ኤምሬቶች ድጋፍን ሰጥቷል። ይህ የኢትዮጵያ ታላቅ ስኬት ነው። ዓለም ግጭት የሚነጠውን የቀይ ባህር ቀጠና ኢትዮጵያ እንድትቆጣጠር ፍላጎቱን ገልጿል። የአሜሪካና የፈረንሳይ ጦር አዛዦች በኢትዮጵያ ተገኝተው ምክክር ያደረጉበት አብይ ምክንያትም ኢትዮጵያ በቀጠናው ያላትን ሰላም የማስከበር ሚናን ለመጋራትና አብሮ ለመስራት ነው። ይህ ለካይሮ ሰዎች ሊሰሙት የማይወዱት ዜና ነው። የኢትዮጵያ ዓለም አቀፍ ድጋፍ ማግኘት፣ የተሳኩ የልማት ፕሮጀክቶችና ወደ ተግባር የተገባባቸው ፕሮጀክቶች፣ አልፎም የታጠቁ ኃይሎች ድርድር፣ በሀገራዊ የምክክር ኮሚሽን የጋራ የመግባባት ለመፍጠር የሚደረገው ጥረት ስኬታማ እየሆነ ነው። ኢትዮጵያን የቤት ስራ ሰጥቼ አስቆማለሁ የሚለው የግብፅ ሰዎች ሀሳብ ኢትዮጵያ ማስቆም ችላለች። ይህን የተረዱ የካይሮ ሰዎች ፈረሶቻቸውን ከመላክ ይልቅ ራሳቸው መጥተዋል። ግዙፍ ፊልም ከፊቱ ያለ ኢትዮጵያ ሁሉ በእንዲህ አይነት ሴራዎች ከመውደቅ ይልቅ ሲመቱት እንደሚስማር የሚጠነክር መሆኑን ዳግም ለጠላቶቹ ያሳያቸዋል። የተወደዳችሁ ተመልካቾቻችን፣ የዛሬን ኢትዮ መልሕቅ በዚህ ቋጨን። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። በያላችሁበት ሰናይ ጊዜ ሆነላችሁ።